በዚህ ዘመን ተለወጡ፣ ለውጥ መንገድ ይሄ ነው። በዚህ መንገድ ብትለወጡ፣ ኑ አብረን የሶስት ወር የስድስት ወር የለውጥ እስኬጁል እናዘጋጅ። ይሄ በዚህ መንገድ ብትለወጡ መልካም ነው። ለውጥ ለውጥ ለውጥ ለውጥ ለውጥ ለውጥ በጣም ብዙ ሰው በየትኛው ማቅጣጫ ለእናንተ ለውጥ እንደዚህ ነው ብሎ ዲፋይን ለማድረግ በጣም ብዙ ሰው እየሞከርን። እኔም ብዙ ቪዲዮዎችን ኮንሱም አድርጋለሁ። ነገር ግን እውነት ለመናገር ይህ ለውጥ የሚባለውን ነገር ሲያብራሩልኝ ከራሳቸው ህይወት ለውጥ ፐርስፔክቲቭ አንጻር እንጂ እኔ ጫማ ላይ ቆሞ የኔ ለውጥ አይደለም እያብራሩልኝ ያሉት። ሰው በዚህ ምክንያት አንድ ሁላችንም ጋር ያለ ችግር አለ። እሱ ነው ዛሬ ቢያንስ በትንሹ ለመቅረፍ የመጣሁትኝ ማለት ነው። ስለዚህ ለውጥ እራሱ ምን ማለት ነው? ሰውስ ለውጥን ሲያብራራው በምን መንገድ ነው የሚያብራራው? አንድ ሰው እናንተን ተለውጡ ብሎ ሲነግሯችሁ በራሱ ጫማ ወይም ደግሞ በራሱ ህይወት የተለወጠበትን መንገድ ነው እንጂ እናንተ ጫማ ለቆሙ ያየውን ህይወት አይደለም። ለማብራራት ወይም ደግሞ መንገድ ሊያሳያቸው ይሞክራል ደረታችሁ ስለዚህ ማንም ሰው ተለወጡ ሲላችሁ የራሱን ህይወት በለወጠበት መንገድ ነው የሚለውጣቸው እናንተና እሱ ደግሞ የተለያዩ ሰዎች ናቸው ወይም ደግሞ የተለያየ የህይወት መንገድ ያላቸው ሰዎች ናቸው ስለዚህ ለውጥ ራሱ ሲጀመር መጀመሪያ ምን ማለት ነው ይህን ብቻ ነው መናገር የምፈልገው ለውጥ ማለት እኔ እንደምረደው ነገር ወይም ደግሞ ለውጥ ሁላችንም ሊያስማማን የሚችለው አንድ እርምጃ ካለንበት ፈቀቅ ማለት ነው ወደ አለቅ ትላንትና የት ነበራችሁ ትናንትና ላይ ከቆማችሁ ትንሽ አንድ እርምጃ ወደ ዛሬ ጠጋ በሉ። ዛሬ ላይ ከቆማችሁ ደግሞ ወደ ነገ መሄድ የምትፈልጉ ከሆነ አንድ እርምጃ ወደፊት ተጠጉ። እንዴት ነው የምሄደው? በመንፈሳዊ፣ በአለማዊ፣ በስራም ምናምን ምናምን፣ እሱ የለውጥ ኮምፖነንቶች ናቸው። ለውጥ ማለት ግን እኔ እንደምረዳው አንድ እርምጃ ከቆምንበት ወደፊት ፈቀቅ ማለት ብቻ ነው። ስንቶቻችሁ ናችሁ ግን አንድ እርምጃ ወደፊት ፈቀቅ ያላችሁት የሚለው እሱን ለእናንተ ልተው ነው። ስለዚህ ብዙ ተለወጡ የሚሏችሁን ሰዎች ነገር ግን ስሟቸው። ግን ሁሉንም ደግሞ መቀበል አለባችሁ ማለት አይደለም። እናንተ ካላችሁበት አንድ ስቴፕ ወደፊት ከጠጋችሁ ተለወጣችሁ ማለት ነው ብዬ አስባለሁኝ። ከጠቀማችሁ ሼር አርጉት ለጓደኞቻችሁ፣ ሀሳባችሁን ኮመንት ላይ ያገሩኝ። አመሰግናለሁ።